አበይል ሳበርታ አበላለሁ የምሁር ገዳም ኢየሱስ መጋቢ ነኝ ማለት ነው። ያው ገዳሙ እኛም ሳንናገር አጸዱ ዛፉ የሚናገራል። ታሪክነቱ በዚህ ኢትዮጵያ አሉ ተብለው በሚጠሩ ትላላቅ ገዳማት ውስጥ አንዱ ምሁር ገዳም ኢየሱስ ነው እና አክሱም እና ላሊበላ ጀምሮ ባለው ትላላቅ ገዳማቶች በኢትዮጵያ ውስጥ ባለው ገዳማቶች ያው ምሁር ገዳም ኢየሱስ ነው ያለው ማለት ነው። ይህ ገዳም ከጥንት ጀምሮ የነበረ ብዙ ሊቃውንት፣ ብዙ ምሁራን፣ ብዙ መምህራን ያፈራ ገዳም ነው። እመቤታችን እንዲሁ በስደቷ ጊዜ ያረፈችበት ይሄ ምሁር ገዳም ኢየሱስ ነው እና ከዛን ጊዜ ጀምሮ ያለ ገዳም ነው እና ይህንን ገዳም ያው በእግዚአብሔር ፈቃድ በኢየሱስ ክርስቶስ ፈቃድ ያው ምሁር ገዳም ኢየሱስ ወመካ ነገደ ገድሉ ለዜና ማርቆስ ጻድቁ ዜና ማርቆስ የተጋደሉበት ነውና እና ጻድቁ በገዳሙ ከ840 ክፍለ ዘመን ጀምሮ ደብረ ኢየሱስ ተብሎ ይጠራ ነበረ። በ13ኛው መቶ 40 ክፍለ ዘመን በጻድቁ በአቡነ ዜና ማርቆስ ገዳም ተብሎ በገዳምነት ተሰይመዋል። እና ገዳም ከሆነ በኋላ ብዙ አባቶች ብዙ ሊቃውንቶች ብዙ ምሁራኖች ምሁርም የተባለ ለዛ ነው። ብዙ ምሁራኖች የሚፈልቁበት ደብዳቤ ከስንት ቦታ በፈረስ በበቅሎ እየመጡ ሚያነብም ሚጽፍም እዚህ ቦታ እንጂ ሌላ ቦታ አልነበረም። እንደአሁኑ ትምህርት ቤት በሌለበት ጊዜና ማንኛውም ነገር ሲጠየቁ ሂዱ ወደ ምሁራኖች ተብሎ ይነገር ነበር እና ከዛ ምሁር ተብሎ ተጠራ ማለት ነው። በምሁርነቱ ከዛን ጊዜ ጀምሮ እንደዚሁም ብዙ ሊቃውንቶች፣ ብዙ አባቶች፣ ብዙ ጳጳሳት፣ ጎጃም ጎንደር የምንላቸው ሊቃውንት ከዚህ ቦታ ሂደው ለዛ ቦታ ያገለግሉ ነበር። እንግዲህ በሃይማኖት ዙሪያ ወይም ደግሞ በታሪክ ጎጃም ጎንደር ይባላል። ከሊቃውንት ከዚህ ቦታ መምህራን ከዚህ ቦታ ነበረ ሂደው ለዛ ቦታ የሚያገለግሉት ማለት ነው። ለዛም ነው ምሁር የተባለው፣ ከዛ ጊዜ ጀምሮ ብዙ ነገስታቶች፣ ብዙ አባቶች፣ ብዙ ሊቃውንቶች እያሳለፈ ያው እስከዚህ ድረስ ደርሶ ከአባቶች ተወራረደ። ያው እኛ ይዘን እስከዚህ ድረስ አደርሰናል ማለት ነው።